ሰላም ሰላም፣ ያህል የታቲው ቤተሰቦች እንዴት ናችሁ? እንዴት አላችሁ? እንደምን ቆያችሁ? ዛሬም የው በአዲስ ቪዲዮ ተከስተናል። ትላንትና ከሃ እስከ ሰ ያሉ አምስት ፊደላትን እስከ ቤተሰቦቻቸው አሳይቻቸው ነበረ። ዛሬ ደግሞ ከረ እስከ በ ያሉ አምስት ፊደላቶችን ማሳያቸው ነው የሚሆነው። በደንብ ተከታተሉኝ። ይህን ቪዲዮ በደንብ ከተከታተላችሁት ያለምንም እገዛ ያለምንም እርዳታ ያለምንም አስጠኚ፣ አማርኛን ማንበብ መጻፍ በቀላሉ መማር ትችላላችሁ ማለት ነው። በደንብ ነው ማስረዳችሁ። እንደነገርኳችሁ ያው ትናንትና እንዳሳየኋችሁ የሶስተኛ ፊደሎች፣ የሁለተኛ ፊደሎች እና የአምስተኛ ፊደሎች ቅጥያቸው ተመሳሳይ ነው ብያቸው ነበረ። ዛሬም እንግዲህ የመጀመሪያዋን ረ እናያለን ረን እናያለን ረን እስከ ቤተሰቦቿ መጀመሯም፣ ረ ትባላለች። ረ ሩ ሪ ራ ሬ ር ሮ። በመቀጠል ሁለተኛዋ ሰ ነች። ሰ ትላንትና አንዷን ሰ አይተናል። ሁለት ሰ ነው ያሉት በአማርኛ ፊደሎች ውስጥ ተመሳሳይ ፊደላቶች አሉና ከእነዚህም መካከል ሰ አንዷ ነች። ሁለት ሰን ያሉት ዛሬ ሁለተኛዋን ሰን ያለ ማለት ነው። እችኛ ሰ ትባላለች ሰ ሱ ሲ ሳ ሴ ስ ሶ በመቀጠል ሶስተኛዋ ነች

መጨረሻዋ በነጭ አምስተኛው ማሳያቸው የመጥናይ መጨረሻዋ በነጭ በ ቡ ቢ ባ ቤ ብ ቦ። ቤተሰቦቼ እንግዲህ ያው አምስት አምስት ፊደላትን በየቀኑ የምለቅላቸው ምክንያት ሁሉንም ሰላሳ ሶስቱንም የአማርኛ ፊደላት አንድ ቀን መልቀቅ ይቻላል፣ ግን ለሚከታተሉ ወይንም ለቤተሰቦች ግልጽ ለማድረግ ያክል ነው። አንዴ ሰላሳ ሶስት ፊደላት መሽንድ አይቻልም እና አምስት አምስት ሲሆኑ ቀለል እያደረጉ በአጭር በአጭር በደንብ ስናጠናቸው ስንማራቸው ግልጽ ይሆናሉ ማለት ነው። ይህን ታሳቢው በማድረግ ነው አጠራጠር እያደረጉ ማቀርብላችሁ ማለት ነው። ትናንትና እንዳሳየኋችሁ የሁለተኛ ፊደሎችን የሶስተኛ ፊደሎችን እና የአምስተኛ ፊደሎችን የምደግምላችሁ ይሆናል። እነሱንም በደንብ ተከታተሉ። ያው ትናንትና እንደነገርኳችሁ ቅጥያቸው ተመሳሳይ ነው። ለምሳሌ የሁለተኛ ፊደል ቅጥያዎች ተመሳሳይ ነው፣ ጎናቸው ላይ ሁሉም ጎናቸው ላይ ይቀጠላሉ ማለት ነው። ሩን ሩ ያው እንግዲህ በስሬቷ ትንሽ የተለየ አጻጻፍ ስላላት ቅጥያዋ ወደ ታች ነው የሚሆነው ማለት ነው። ወደ ታች ነው የሚሆነው ቅጥያዋ። ከዛ በመቀጠል ግን ሱን ስናይ ሹ ሁ ቡ እኒ እንዳለ እንዳለ የሁለተኛ ፊደሎች ማለት ነው። አንድ መስመር ያሉ እነዚህ ሁለተኛ ፊደሎች እነዚህ የሚታዩቸው ቅጥያቸው ተመሳሳይ ነው። ሁለተኛ ያለ ያሉት ቅጥያቸው ወገባቸው ላይ ነው እና ወደ ሶስተኛው ስናልፍ ሶስተኛቸውም ስናልፍ እንደነገርኳችሁ እረ የተለየ ስሪት ስላላት ቅጥያዋ ማለት ሶስተኛዋ ወደ ፊቷ ትቆልፍ ያለች ምትን ትሆናለች። ከዛ በመቀጠል ግን ሲንም ስናይ ሺ፣ ቂ፣ ቢ ያለ ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። እግራቸው ላይ ነው የሚቀጠሉት። ከታች እግራቸው ላይ ይቀጠላሉ ማለት ነው። ሸፋፋ አራተኛ ፊደሎችን ስንወስድ ያው ትናንትና እንደነገርኳችሁ እንደ ፊደሉ ባህሪያት አጻጻፉ ይለያያሉ ሁለት እግር አንድ እግር ሶስት እግር እና እግር አልባ ፊደሎች አሉ ልክ እነዛ እንደየ እግራቸው ቅጥያቸው ይለያያል እነዚህም በተለያየ አረዳድ በግል አረዳድ መረዳት ነው አምስተኛ ፊደሎችን በምናይበት ጊዜ ሁሉም ተመሳሳይ ናቸው ማለት እነዚያውን ትናንት ዛሬ ያሳየኋችሁ ፊደላት ብቻ አይደሉም በነገራችን ላይ እያንዳንዱ ቀን ምንሰራላቸው ቢሆንም ሁሉም የአማርኛ ሰላሳ ሶስቱ ፊደላት አምስተኛ ፊደሎች፣ ሶስተኛ ፊደሎች እና ሁለተኛ ፊደሎች ይቀጥያቸው ተመሳሳይ ነው ማለት ነው። አሁን አምስተኛ ፊደሎችን ነው እያየን ያለ ነው። አምስተኛ ፊደሎቹ ያው ስናይ ሬ አለች፣ ሬ አለች፣ ሴ አለች፣ ሼ አለች፣ ቄ አለች፣ ቤ አለች። እነዚህ ሁሉም እግራቸው ላይ ቀለበት ያላቸው ናቸው ማለት ነው። ሁሉም ተመሳሳይ ናቸው። ስድስተኛ ፊደሎችን ያው በግል በሌላ ረዳት በራሳችን ረዳት መረዳት እንችላለን። እነዚህ ናቸው ር፣ ስ፣ ሽ፣ ቅ፣ ብ የሚሉት ናቸው ማለት ነው። ያው ሰባተኛና የመጨረሻ ፊደሎች እንደዚሁ ናቸው። ሮ፣ ሶ፣ ሾ፣ ቆ፣ ቦ የሚሉት ናቸው ማለት ነው። እና በመቀጠል ቤተሰቦቼ ላረዳድ ቶሎ ግልጽ ለማድረግ የሚያክል ደግሞ ወይንም ቶሎ ለመገንዘብ ያክል ደግሞ ልክ ከግራ ወደ ቀኝ በመደበኛው አነባብ እንዳነበብነው ሁሉ ከቀኝ ወደ ግራ ደግሞ ለማንበብ እንሞክር። ያ ማለት ከመጀመሪያው ብንነሳ ሮ ር ሁለተኛዋ የሰን ፊደል ደግሞ ብንወስድ ከመጨረሻው እንነሳ፣ ሶ ስ ሴ ሳ ሲ ሱ ሰ። ከዛ ሶስተኛዋ ሽን ፊደል እንነሳ፣ ሾ ሺ ሼ ሻ ሺ ሹ ሼ ከዛ ወደ አራተኛ ወይም ወደ ቀ ቤተሰቦች ስናልፍ ቆ ቅ ቄ ቃ ቂ ቁ ቀ ከዛ ወደ መጨረሻው ስንሄድ ወደ መጨረሻው ቦ ብ ቤ ባ ቢ ይሄን ይመስላል። በሁለቱም አይነት የአነባብ ስልት ቀለል በሚልን መንገድ ቀለል በሚልን አረዳድ ለመረዳት እንሞክርና የአማርኛን ቋንቋ ማንበብ ወይም መጻፍ በዚህ ዩቲብ ቻናል ብቻ በመከታተል ማንበብ መጻፍ እንችላለን። ቪዲዮውን ከወደዳችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ አትንሱ አትርሱ። ቸርን ሰብት ሰላም